ኩባ፣ ቺሊ፣ ሜክሲኮ እና ቬንዙዌላ አሜሪካ በኢራን ላይ ያደረሰችውን ጥቃት አወገዙ። የኩባ ፕሬዚዳንት ሚጌል ዲያዝ ካኔል ዩናይትድ ስቴትስ የቦምብ ጥቃት በጽኑ አውግዘዋል። የቺሊው ፕሬዚዳንት ገብርኤል ቦርቺ የአሜሪካ እርምጃ ህገ ወጥ ሲሉ ጠርተውታል። ቺሊ ይህንን የአሜሪካ ጥቃትም ታወግዛለች ብለዋል። ሜክሲኮ በበኩሏ ሁለቱ ወገኖች ለድርድር እንዲቀመጡ ጥሪ አቅርበዋል። ቬንዚዮላ የአሜሪካን ጥቃት አውገዛለች። የአገሪቱ የውጭ ጉዳይ ሚኒስቴር ኢቫንጌል ሀገራቸው አሜሪካ በኢራን ላይ ያደረሰችው የቦምብ ጥቃት በጥብቅ እንደሚያወግዙ ገልጸዋል። ጦርነቱ በአስቸኳይ እንዲቆምም ጠይቀዋል ሲል አልጀዚራን የዘገበው ኢራን የአሜሪካንን ድብደባ ተከትሎ እስራኤል ላይ ጥቃት ፈጽማለች። የኢራን የውጭ ጉዳይ ሚኒስቴር አሜሪካ በኢራን ሰላማዊ የኒኩሌር ተቋም ላይ የፈጸመችው አሳፋሪ ጥቃት የማያባራ መዘዝ ያስከትላል ሲሉም አስጠንቅቀዋል። ይህን ተከትሎ ኢራን እስራኤል ላይ በባሊስቲክ ሚሳይል የታገዘ ጥቃት መፈጸሟን ቢቢሲ ዘግቧል። የኢራን ወታደራዊ ኃይልን ምንጭ ያደረገው ፋርስ ኒውስ ኢራን ቢንጎሪዮን አየር ማረፊያና የባዮሎጂካል ጥናት ማዕከልን የጥቃቱ ኢላማ ማድረገዋን ዘግቧል። በእስራኤል በኩል ስለ ጥቃቱ ተሰጠ መግለጫ የለም። በጥቃቱ ምክንያት በአሁኑ ወቅት በእስራኤል ሃይፋይ እና ቴልቪቭ ከተሞች ውጥረት መንገሱን የቢቢሲ ዘገባ ያመለክታል። ስ ዛሬ ማለዳ የተከሰተው ጥቃት እጅግ አስፈሪና ማቆሚያ የሌለው መዘዝ የሚያስከትል ነው ሲሉ የኢራኑ የውጭ ጉዳይ ሚኒስቴር ተናግረዋል በእስራኤልና ኢራን መካከል የተነሳው ጦርነት ተባብሶ አሜሪካን ተሳታፊ ሆናበታለች የአሜሪካ ፕሬዝዳንት ዶናልድ ትራምፕ አሜሪካ በጦርነቱ ላይ ስለሚኖራት ተሳትፎ በሁለት ሳምንታት ጊዜ ውስጥ ውሳኔ እንደሚያሳልፉ ቢናገሩም ሌሊቱን የኢራን የኒውክሌር ተቋማት በቦምብ ሲደበድቡ አንግተዋል። አሜሪካ ኢራን ውስጥ በሚገኙ ሶስት የኒውክሌር ተቋማት ናታንዝ፣ ኢስፋሃን እና ፎርዶ ላይ ነው ጥቃት አድርሻለ ያለችው። ፎርዶ በተራራ ውስጥ የሚገኝ እጅግ በጣም ለመድረስ አስቸጋሪ የሆነ ተቋም እንደሆነም ይታመናል። ትራምፕ በቴሌቪዥን ባደረጉት ንግግር ዘመቻውን አስደናቂ ወታደራዊ ስኬት ሲሉ አሞካሽተዋል ታል ቴህራን በፍጥነት ሰላም እንድትፈጥር ወይም ከዚያ የባሰ ጥቃት እንደሚደርስባት አስጠንቅቀዋል። አሜሪካ ቢቱ አውሮፕላኖችን በመጠቀም ሰርስረው የሚገቡ ቦምቦችን በመጠቀም ድብደባ መፈጸሟ የተገለጸ ሲሆን የአገሪቱ መከላከያም በጉዳዩ ላይ ዛሬ መግለጫ ይሰጣል ተብሎ ይጠበቃል። የኢራን የመንግስት መገናኛ ብዙሀን ፎርዶ በከፊል በጠላት ጥቃት ተፈጽሞበታል ብለዋል። ያንን ያህል የደረሰ ጉዳት እንደሌለ ነው እየገለጹ የሚገኙት። የኢራን የውጭ ጉዳይ ሚኒስቴር ሰይድ አባስ አርጋች በበኩላቸው የአሜሪካን ጥቃት አስከፊ ሲሉ አውግዘውታል። ኢራን ሉዓላዊነቷን ለመጠበቅ ሁሉንም አማራጮች እንደምትመለከት ተናግረዋል። ዛሬ ማለዳ የተከሰተው ጥቃት እጅግ አስፈሪና ማቆሚያ የሌለው መዘዝ እንደሚያስከትልም ገልጸዋል። እያንዳንዱና ሁሉም የተባበሩት መንግስታት አባል ሀገራት በዚህ እጅግ አደገኛ ህገወጥና የወንጀል ባህሪ ሊደናገጡ ይገባልም ብለዋል። አሜሪካ ከባድ ጥሰት ፈጽማለች ሲሉም ኮንነዋል። ትሄራን ቀደም ሲል አሜሪካ በሁለቱ ሀገራት ግጭት ውስጥ ጣልቃ የምትገባ ከሆነ መካከለኛው ምስራቅ የሚገኙ የአሜሪካን ጦር ሰፈሮች ላይ ጥቃት እንደምታደርስ አስጠንቅቃለች። እስራኤል በአሜሪካን ጥቃት መደሰቷን የገለጸች ሲሆን የእስራኤሉ ጠቅላይ ሚኒስቴር ቤንጃሚን ኔትንያሁ ድፍረት የተሞላበት ውሳኔና የታሪክን ሂደት የሚለውጥ ሲሉ አውደሰውታል። በአሜሪካ ሪፐብሊካኖች የትራምፕ እርምጃን ሲያወድሱ ዲሞክራቶች ደግሞ አሜሪካ ወደሌለ ማብቂያ ወደሌለ ጦርነት እየገባች ነው ሲሉም አስጠንቅቋል። በሌላ በኩል ኢራን እስራኤልን በሚሳይል የደበደበች ሲሆን የእስራኤል መገናኛ ብዙሀን አስራ አንድ ሰዎች መጎዳታቸውና ሆስፒታል መግባታቸውንም ገልጿል ሲል ቢቢሲና ሲኤንኤን ዘግበውታል።